ሀገር የዘር ፍሬ ብቃይ ናት። የምንመለከተው ሁሉ ከዘር የተነሳ ሌላ ዘር ነው። ሁሉም ነገር ሲነሳና ሲመሰረት ቤተሰብ ነው። ይህ ዌብስ ነው የያሜንት ብሮድካስቲንግ ሰርቪስ። ዳንኤል ተስፋይና ብሩክ ማም ቆይታ በማድረግ ስለ ቤተሰብ አንዳንድ ሀሳቦችን እያነሳን እንጨዋወጣለን። ተመልካቾቻችን ደግሞ እንዲከታተሉ እየጋበዝን ነው። ፕሮግራማችንን የምንጀምረው ስለ ቤተሰብ ስናወራ። መልካም ዳንኤል፣ እንግዲህ ብዙ ቤተሰቦችን ቤተሰቦቻችን እያደረግን ነው የምንቀጥለው በቤተሰብነት ሀገር እንሰራለን። ትልቁን የሀገር መልክና የስብዕና ልኬት እየለካን የምንጓዝበት የመጀመሪያው ጉዟችን ደወሉ አሁን ተደውሏል። የመጨረሻው ምዕራፍም ሰውነት ነው። ሰውነትን አክብረን እንግዲህ ትዳር ላይ ያጠነጠነ ጉዳዮችን እናነሳለን። በተለይ የሺ ጋብቻ እንዴት ተጀመረ? መነሻው ምንድን ነው? እሴቱስ ምንድን ነው? በተለይ በባልና ሚስት መካከል በትዳር መካከል ያለው ቫሊዩ እንዴት ጨምሯል የሚለውን ሀሳብ ትንሽ ብናነሳ ብሩክ። መልካም ዳኒ። እንግዲህ የሽጋ ብቻን ስናስብ አሁን የሽጋ ብቻ በብዙዎች ልቦና እና አእምሮ ውስጥ ላይ የሚታወቅና የሚሰማ ስም ከሆነ ዋላ ደር ብሏል። ለተከታታይ ሶስት ጊዜያቶች እንግዲህ የሽጋ ብቻ ታላቁነት ሆኖ ተከብሯል። በተለይ ደግሞ 2017 አንተም እንደምታስታውሰው ከኢትዮጵያኖች የዜሮ ኪሎ ሜትር የልብ ርቀት አድዋ ሙዚየም አፍሪካዊ ሙሽሮችን ጨምረን በደማቁ ሁኔታ አክብረን አልፈናል ና ለሽጋ ብቻ እዚህ ለመድረስ ግን የመጀመሪያ መነሻውን ማንሳት ይጠበቅብናል ብዬ አስባለሁ። ስለ ቤተሰብ ስናስብ ይህንን ሀሳብ ያሰቡትን ባለራዩን ብናስብ የመጀመሪያ ምልከታቸውን እንዴት ይህንን ሀሳብ አሰቡት ተብለው ሲጠየቁ፣ በተደጋጋሚ ጊዜ እኛም ስጠይቃቸው፣ በተለያየ ሚዲያ አቋቶችም ላይ ሲናገሩ እንደሰማነው ከሆነ ቤተሰባቸው መካከል ብዙ ሰዎችን ሰብስበው የመዳር የማሳደግ ቤተሰብን የመንከባከብ ልማድ አለ። ወላጆቻቸው ከዛ ልማድ በመነሳት ያዩትን ነው የደገሙት። ያዩትን መድገማቸው እንደ መልካም ቅን ተግባር ብቻ አይተን የምናልፈው ሳይሆን ቤተሰብ ውስጥ ላይ የሚዘራ ዘር ልጅን አልፎ በዘመናት መካከል ትልቅ ራይ ሆኖ የመብቀል እድሉን የሚያሳይ ነው። ልክ ደግሞ በተቃራኒ ባሉታዊ አቅምም እንደዛ አይነት ቤተሰብ ውስጥ ተፈጥሮ ቢሆን ኖሮ ዛሬ ምድራችንን ከሚያስጨንቁ በብዙ የእናቶችን ምጥና እምባ ከሚያበዙ ሰዎች መካከል የሚጠቀ የሚንቀሳቀሱ ሊሆኑ ይችሉ ነበር። ስለዚህ ቤተሰብ ትልቅ የሀገር መሰረት ነው ስንል መነሻችን የሽጋ ብቻ መስራችና ባለራ ይሆናሉ ብል ትልቅ ምክንያት በጣም ትክክል ነው። በተለይ ማህበራዊ ኑሮን ያሳያል። ማህበራዊ ኑሯችን እንዴት የተሳሰረ እንደሆነ አቀዋለው አላቀው የሚለው ሳይሆን ይህ ሰው ተቸግረዋል ወይም ደግሞ የኔን እጅ እገዛ ይፈልጋል የሚለው እሳቤ በሀገራችን ምን ያህል ቦታ እንደነበረው ስለዚህ አያስጨንቅህም ማለት ነው። ሌላው ስለሚያስብልህ ይህ ትልቅ ቫሊው እንደሆነ አያለሁ። ወደ ጋብቻም ስትመጣ አንዱ ለሌላው የሚያስበው ህይወት እንደሆነ በተደጋጋሚ የምናየው ነገር ነውና፣ እኔ ትልቅ ቫልዩ የምሰጠው ከምን አንጻር ነው መሰለ፣ የጋብቻን ማህበረሰባዊ ህይወትን፣ ማህበራዊ ኑሮን አጉልቶ የሚያሳይ ከቤተሰብ የሚነሳ መዳረሻው ግን ሀገር የሆነ ሰዎች በትዳር ጸንተው እንዲኖሩ መሰረት የሚሆን ትልቅ ተቋም እንደሆነ ነው የሚታየኝ ብሩኬ። ልክ ነህ ዳኒ። አሁን አንዳንድ ጊዜ የምንዘነጋቸው ታላላቅ ነጥቦች አሉ። ሀገርን ሰዎች ማስተካከል የሚፈልጉት ፖለቲካ ሜዳ ላይ ነው። ፖለቲካም የሚመራው እኮ በስብዕና ነው። ሀገር የሚመራው በስብዕና ነው። የአጉር ኢኮኖሚ ብትመለከት እዚህና እዚያ የምንሰማቸው ታላላቅ ጩኸቶች ሁሉ ከሰው መጥተው የሚጮ ጩኸቶች ናቸው እንጂ ከሰው በላይ አይደሉም። ሰውን የምንፈጥርበት ደግሞ ትልቁ ተቋም ጋብቻ ነው። ያ የጋብቻ ጥምረት ደግሞ በትክክለኛ የዘር መሰረት ላይ ካልተዘራ፣ ከዘሩ በኋላ የምንጠብቀው ፍሬም ተመሳሳይ የዘሩ አይነት ነው የሚሆነው። የሺህ ጋብቻ ለተከታታይ ሶስት ጊዜያቶች በተከበረበት ጊዜ እያደረገ ያለው ማስዊዲንግ ብቻ አይደለም። ሺዎችን ሰብስቦ መዳር ብቻ አይደለም። ነገ ሀገር የምትስተካከልበትን ወገን የሚኮራበትን ከዚህ በኋላ የምትመጣውን ኢትዮጵያና የትውልድ መልክ ምን ይመስላል የሚለውን የጣፋንታ ውሳኔ ጭምር የሚጻፍበት ነው። ምን እያደረጋችሁ ነው ከተባለ፣ በእውነት እኔ አንድ ነገር ላለሁ፣ ብራና ገልጠን ብዕር አንስተን ነገ ሀገር ምን እንደምትመስል እየጻፍን ነው። ነገ ትውልድ ምን እንደሚመስል እየጻፍን ነው። የማንሰጋባት ኢትዮጵያና ሀገር እየፈጠርን እንዳለ ይሰማኛል። ምክንያቱም አሁን የፈጠር ነው ነገ የሚበቅለው ነው። ዛሬ የበቀለው ትናንት የተዘራው ከሆነ ሁሉ ማለት ነው። እና ይህንን አይነት ትስስር ስናስቡል ጊዜ እንደው ለፖለቲከኞችም በሀገራችን ደረጃ ላሉ ታላላቅ ባለ ሀብቶችም በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ቢኖር ሀገር አናት ላይ አትሰራም፣ ዘር ላይ ነው የምትሰራው። በፖለቲካ ሜዳ ሳይሆን በትውልድ ሜዳ ነው የምትስተካከለው። የትውልድ ሜዳ ደግሞ መነሻነት ወይት ጋ ነው ካልከኝ ጋ ብቻ ነውና ሺዎችን ሰብስበን ከተለያየ ቦታ ተውጣተው ኢትዮጵያን ወክለው ደግሞም አፍሪካን ሆነው ያሳዩ ትልቁ ፕሮጀክት የመጋባት ቤተሰብ መመስረት ብቻ አይደለም ለዛም ነው እኛ ሞቶ በባህሪው ትልቁን አላማውን አንግቦ የያዘ በውስጡ የተጠቀለለ መልእክት ያለው ጭምር ነው፣ እና ቤተሰብ መመስረት ሀገርን መገንባት ነው። ስንመሰርተው ኢትዮጵያን እየገነባን ነው። ብዙ ጊዜ ችግሮችን ማስተካከል የምንፈልገው ከቅርንጫፉ ነው። ስለዚህ አይመጣም። ስሩን ስላልነካ ነው ማለት ነው። የሺ ጋብቻ ደግሞ እየሰራ ያለው ስር ላይ ነው። ስሩ ደግሞ ቤተሰብ ነው። ስለዚህ ቤተሰብ ነው ነገ ማህበረሰብ የሚሆነው ወደ ሀገር የሚያድገው ወደ ተለያየ መሪነት ቦታ ላይ ይመጣው። ስለዚህ የሀገራችን ችግር እንደ ችግር መነሻው ቤተሰብ ነው ብለን ነው የምናምነው። ምክንያቱም እላይ የሚወጣው ከስር ተነስቶ ስለሆነ፣ ስለዚህ የምንሰራው ቤተሰብ ላይ ነው። ቤተሰብ ደግሞ የሀገር መሰረት ነው። ስለዚህ ችግሮቻችን አሁን እርስ በርስ እንደዚህ አይነት ሁኔታ ውስጥ የገባንበት ስታይ ወደ ቤተሰብ ትመጣለህ። ወላጆች፣ ቤተሰቦች፣ ልጆች አስተዳደጋቸው እንዴት ነው? ስለዚህ ከቤተሰብ ጋር ያደገ ልጅና ከቤተሰብ ውጭ ያደገ ልጅ የሚያመጣውን ልዩነት ማየት እንችላለን። ስለዚህ ሀገርን እያየን እዚህ ጋር ትንሽ ተብሎ የሚታሰበውን ግን የሀገር መሰረት የሆነውን ቤተሰብን እየሰራ ነው እና የችግሮቻችን ምንጭ ላይ ነው እየሰራን ያለነው ብል ትክክል ይመስለኛል። ምንጩን ደግሞ ካላከምነው ወንዙ አይድንም። መዳረሻውን ለማከም መነሻውን ማከም እንደሚጠበቅብን ሁሉ እንደማለት ነው። የዓለማችንም ታላላቅ ተሞክሮዎችን ስንመለከት ዓለማችን ላይ መጥተው ዓለምን ያስጨነቁ አምባገነን መሪዎች በባህሪያቸው በቤተሰቦቻቸው መካከል ጭቆና ሲደርስባቸው የነበሩ ወይም ደግሞ ጭቆናን ያዩ ናቸው። በነፃነት በሉዓላዊነት፣ በከፍታ ደግሞ ለሀገርና ለወገን ትልቅ አበርክቶ አበርክተው ያለፉ ሰዎች ደግሞ እነማን ናቸው ብለን ካሰብን ደግሞ በቤተሰብ ውስጥ ነጻ አስተሳሰብን፣ ነጻ ህይወትን፣ ነገ መመልከትን፣ ምናብ ያለው እስትንፋስ ያለው ቤተሰብነትን የተመለከቱ ሰዎች ናቸው። እና አሁን ስንሰራ እየሰራን ያለነው ነገር ትንሽ ስኬል አፕ መሆን አለበት ብዬ አስባለሁ። በእኛ ልክ ሳይሆን በሚመለከቱት ልክ እያደረግን ያለነው ነገር ምንድን ነው፣ ወዴት ነው ምንሄደው፣ የሚለውን ነገር በትክክል መልኩን ልኩን ኢትዮጵያ የምትረዳበት ጊዜ አሁን ነው ብዬ አስባለሁኝ። እንዴት መሰለህ አሁን እየሆነ ያለው የዛሬ 30 ዓመትና 40 ዓመት ትውልድና ቤተሰብ ላይ የነበረን ጄነሬሽናል ጋፕ እንደምንም የተቆጠረ ቤተሰብ፣ እንደምንም ያልታየ ቤተሰብ፣ በወጉ ያልተዳሰሰ ሕሊናውና አስተሳሰቡን ያልተቃኘው ትውልድ መጣና የሆነ ዘመን ላይ ጥያቄ ይፈጠርበታል። ጥያቄ ሲፈጠር መልስ ያልተዘጋጀለት ትውልድ መልሱን ለመፈለግ የሚያደርገው መወራጨት ያልተገቡ ድርጊቶችንና ውጤቶችን እያመጣ ዋጋ እያስከፈለን ነው ያለ ነው እና የቤተሰብ ተግባቦት ካለ እኮ እኔ ከአንተ ጋር የምግባባበትን መልክ ተሰጠኝ ማለት ነው። እናትና አባቴ የተግባቡ ከሆኑ እኔ ከጓደኛ ጋር ልግባባ ችላለሁ። ለዛም ነው ካቶሊኮች እኮ ልጅን እስከ ስምንት ዓመት ድረስ ለእኔ ስጠኝ፣ ከዚያ ሜልኩን በሙሉ ካቶሊክ አድርጌ እሰጥሃለሁ የሚሉት። የሰው ልጅ ሰብኮንሽስ ሪያሊቲም ስንመለከተው የመጀመሪያውን የመሰሪያ ጊዜውን የሚያሳልፈው ቤተሰብ ጋር ነው እና ቤተሰብ ማለት በቃ ትውልድ እንዲሰራ የተሰጠበት የመጀመሪያው መስሪያ ቦታ ነው። ያ የሚታነጽበት ቦታ ላይ ነው እንግዲህ ኢንቨስት እያደረግን ያለ ነው። በርካታ መዋለ ንዋይ እየፈሰሰ ያለው እስካሁን ድረስ እንደምታውቀው የሽጋ ብቻ እንደ ፕሮጀክት ስትመለከተው የሚገባውን አይደለም። ትንሹ የሚባለውን እገዛ ከማንም ያገኘ ተቋም አይደለም። ያሜንትም እንደ ድርጅት ግን ደግሞ እስካሁን ድረስ የቀጠለበት ትልቁ ምክንያት ራእይ የሚባል ጉዞ አለ ራይ ደግሞ ስለሚበቅል አይደለም ደግሞ ስለበቀለም አይደለም። ይበቅላል ብለህ በልብህ ስለበቀለብህ ጉዳይ ራስህን፣ ሀብትህን፣ እምነትህን፣ አስተሳሰብህን ደዲኬት እያደረክ የምትኖርበት ዓለም ነው። እንደዛ ስለሆነ ብቻ የቀጠለ ነው። አሁን ግን የሀገር ሸክም እንደ ግለሰብ መሸከም ትንሽ ለትከሻም የሚከብድ ነው፣ ላስተሳሰብም ደግሞ ይሉኝታ ውስጥ የሚጥል ነው። ኢትዮጵያ በዚህ ችግር ውስጥ ባለችበት ሰዓት አሁን ለመፍትሄ የሚሆንን ሀሳብ አለመደገፍ እንደ ማህበረሰብም ደግሞ ተጠይቅ የሚያስነሳ ጉዳይ ነው እና በዚህ አጋጣሚ መልእክት ለማስተላለፍ ከተፈለገ እንደ ያሜንትም እንደ የሽጋ ብቻም ትከሻዎች ለመሸከም ባይዝሉ ይሄንን ራእይ ራይ ስለሆነ በባለራእዩ ልብ ውስጥ አንድ ጊዜ ስላለ ጉትጎታም ስለሆነ ራእይ ግን ደግሞ እንደ ሀገር የምንድንበትን መድኃኒት ባለመፈለግ ድጋሚ አመታቶችን ባንታመም ባንሰቃይ፣ የሚመጣው ትውልድ ደግሞ እንዲያርፍ ብናደርገው ለማረፍ ደግሞ እዚህ ፕሮጀክት ላይ ያለንን ድጋፍ ከፍ ብናደርግ እና ቁርጠኝነት ብናሳይ የሚል መልዕክት ጭምራለኝ። ይህን ሳስብ ያለመረዳትም ይመስለኛል። ለምሳሌ በሀገራችን ያሉ ትልልቅ ተቋማት መንግስታዊ፣ የሚሆኑ ግላዊ ተቋማት ቤተሰብ ላይ ያለውን ችግር በሚገባ ያለመረዳት ነው። ቤተሰብ ላይ ያለው ችግር ሲፈታ ሀገር ላይ ያለው ችግር ይፈታል፣ የሚለው ግንዛቤ በጣም ትንሽ ነው። ለዚህ ነው በያሜንት ውስጥ በሺ ጋብቻ ውስጥ ትኩረት የምናደርገው ቤተሰብ ላይ የሆነው። በሺ ጋብቻ አስተምህሮ ችግር ችግሩ የማይፈታ ጋብቻ የለም ብለን እናምናለን። ምክንያቱም መነጋገር እስካለ ድረስ የማይፈታ ችግር የለም። አሁን የሀገራችን ችግር ምንድን ነው? የመነጋገር ነው። ከየት እናምጣው? ስናድግ በዚያ ላደግንም ቁጭ ብሎ ፊት ለፊት ማውራትን አልተማርንም። አሁን ግን እንደ ቤተሰብ ቁጭ ብለን ከተነጋገርን ነገ ሀገራችን ላይ የሚመጣውን ችግር እንፈታለን ነው። ስለዚህ ለተቋማትም እኛ የምናስተላልፈው ምንድን ነው፣ ትንንሾቹ ነገሮች በቅለው ነው ነገ ትልቅ የሚሆኑት። ስለዚህ ወደ ቤተሰብ፣ ወደ ጋብቻ ፊታችንን መመለስ አለብን። ሌላውን የምናስበውን ትልልቅ ነገር ለማሳካት ዛሬ ዝቅ ብለን ቤተሰብ ላይ መስራት አለብን የሚለውን በዚሁ ለማስተላለፍ ነው ብሩጌ። በጣም ልክ ነህ ዳኒ። እንደውም እኔ ብዙ ጊዜ የምታዘበው አንድ ነገር አለ እና በታላላቅ ኢኮኖሚ ሀገራቸውን የቀየሩ ዛሬ የሁላችንም ምኞትና መዳረሻ የሆኑ ሀገራቶች በጣም ትኩረት ከሚሰጡ ጉዳይ መካከል የቤተሰብ ጉዳይ ነው፣ የህፃናት ጉዳይ ነው፣ የጋብቻ ጉዳይ ነው። ለምን እንደሆነ ታውቃለህ? እንደዛ የሚያደርጉበት ምክንያት ሀገራቸውን በፖስት ሞደርኒዝም ኮንሰፕት ሞክረዋታል፣ በቃ በመበታተን በመለያየት ሞክረዋታል፣ በጥላቻ ሞክረዋታል፣ በጦርነት ሞክረዋታል ከዛ ዋን ፋሚሊ ወደሚል የአንድ ቤተሰብ ኮንሰፕት ነው የመጡት። አሁን ከአሜሪካ ብንጀምር ራሱ ዩናይትድ ስቴት ብሎ ነው የሚጀምር፣ የተባበረ የተገመደ ብሎ ነው የሚጀምር። የመገመድና የመተባበር ደግሞ ትልቁ ምሳሌ አሜሪካ ናት፣ አሁን ላይ በታላቅ ኢኮኖሚ በታላቅ ምስክርነት ከዛ በላይ ግን የከበረው መለኮታዊም ከዛ ደግሞ ማህበራዊ ተቋም ደግሞ ብንመለከት ጋብቻ ነው። እዛ ጋር ያለው ጥምረት በደንብ የሚሰራ ከሆነ ከጥንት ነው ከመሰረቱ ነው የሚባለው አባባል ላይም እና ጥንትና መሰረቱ በደንብ የጠና ነገር በኋላ በቅሎ እና አድጎ ይረበሻል ብለህ የምታስብበት ጉዳይ የለም እና ተሰቃይተህ ከሆነ የምትሰቃየው በወለድከው ልጅ ነው። ዛሬ ከተማችን ውስጥ ላይ በርካታ ቢሊዮን ብሮችን የሚያንቀሳቅሱ ባለሀብቶች በቤተሰቦቻቸው ጉዳይ የሚፈተኑ ናቸው። ምክንያቱም ሲያሳድዱ የነበሩት ነገር እዚህ ጋር ያለውን የቤተሰባቸውን ጉዳይ ችላ በማለት አሁን ያላቸውን ነገር በሙሉ የሚበጠብጥ የሚረብሽ ጉዳይ እንደሆነባቸው በተለያየ ፖድካስቶች የሚዲያ አማራጮች ጥናት ካጠኑ ሰዎችም የምንሰማቸው ጉዳይ ነው። ይህንን ሁሉ ለማከም ክሊኒክ ከፍተናል እያልን ነው፣ ሆስፒታል ከፍተናል እያልን ነው። የሚታከም ጀነሬሽን አለ፣ የምትታከም ሀገር አለችን። እች ሀገር አትታከምም የሚል ካለ ምናልባት በብደቷ ውስጥ ያበደ ካልሆነ በቀር፣ ሀገሬ አሁን ሕክምና ያስፈልጋታል። አሁን እንደ ሰው ታመናል። እንደ ቤተሰብ ታመናል። እንደ ሀገር ታመናል። እርስ በርሳችን ለመታየት ተፈራርተናል። አንተ ከኔ እኔ ከአንተ የሚያቀራረበንን በጎሬ ለማውራት ተጠላልተናል። ጆሮዬን ይጀባሃለሁ፣ አይኔን እንጨፍኝባሃለሁ። ለዚህ ሁሉ መድኃኒቱ ምንድን ነው? ደግሞ ለምትወልደው ልጅ የምትነግረው ለምትወልደው ልጅ የምትነግረው እንዲኖርህ ደግሞ አንተ ትዳርህን የምትሰራበትና የሚሰራበት መንገድ ትክክለኛ አቅጣጫና መሰረት ላይ መመስረት አለበት። ያንን መሰረት ለመመስረት ነው በርካታ ሺ ሰዎችን እዚህ አዲስ አበባ ላይ ሰብስበን በርካታ የሆቴሎች ወጪ ወጥቶ የቅድመ ጋብቻ ስልጠና የሚሰጣቸው በትልልቅ ባለሙያዎች ጭምር። ይህንን ካከምነው ነገ የማንፈራት ኢትዮጵያ አለ የማንፈራት ሀገር አለን እና እንደ የሺ ጋብቻ ምን ማለት ትፈልጋለሁ? እኛ የማንፈራትን ኢትዮጵያን እየፈጠርን ነው። እናንተስ? ይሄ ጥያቄ የማህበረሰብ ጥያቄ ቢሆን የመንግስት ጥያቄ ቢሆን የፖሊሲ ሜከሮች ጥያቄ ቢሆን ምናልባት መልሱ ሁላችንን፣ የሚያድነናል የአንድ ተቋም ጉዳይ ብቻ ይሆናል ብዬ አላስብም። ስለዚህ መልእክታችንም ጥሪያችንም ለሚከታተሉን ፕሮግራማችን ለሚከታተሉ ነው። ከሺ ጋብቻ አብረው ይሰሩ። ሀገርን የበለጠ እናሳድጋለን፣ እንጠቅማለን። አንዳንድ ጊዜ በጣም ብዙ የለፋንበት ነገር እና ብዙ ውጤት የሌለው ነገር እኮ አለ። በጣም ብዙ አቅም፣ በጣም ብዙ ገንዘብ፣ በጣም ብዙ ጉልበት፣ ጦርነት መገዳደል ሆኖ ውጤት ያልመጣበትን ሁኔታ ታያለ። ለምንድን ነው ብሎ መጠየቅ ያስፈልጋል። ገብተዋል። እንደ ሀገር ይህን ያህል ርቀት ለምን መጣን? እሺ ይህን ሁሉ ሆኖስ ምን ውጤት አመጣ ብሎ መጠየቅ እኮ ጥሩ ነው። መነሻው እንድታይ ያደርጋል እና ዛሬ መልእክታችን ይሄ ነው። ለሚከታተሉን ብዙ ዋጋ ሳንከፍል በትንሹ መስራት የምንችለው ነገር አለ። ያም ምንድን ነው? አስታሰባችንን ሰብስበን ወደ ራሳችን መመልከት፣ ወደ ቤተሰብ መምጣት የሚል ነውና ምናልባት ቀጣይ ፕሮግራም ይኖረናል። ብሩኬ፣ የዛሬውን በዚህ ብናጠቃልል፣ የመጨረሻ ሀሳብ ካለ የመጨረሻ ሀሳብ አሁን የኛውን ሀሳብ ስታነሳ የኢፌድሪ ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ አምሮ ውስጥ ይመጣሉ። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ የአዲስ አበባ የመንገድ ዳር ቆሻሻ ታያቸው። ከዛ በኋላ ይህን ቆሻሻ ብናነሳው ውበት ብንተክልበት ብለው የምትመጣዋን አዲስ አበባ ተመለከቱ። የምትመጣዋን ኢትዮጵያን በምናባቸው ውስጥ አዩ። በልባቸው የነበረውን ወደ ምድር አወጡትና ስንመለከተው፣ በብዙ ክርክር፣ በብዙ ጭቅጭቅ፣ በብዙ አለመግባባት መካከል አሁን የምናያት የአዲስ አበባ መልክ ተፈጠረ። ልክ ጠቅላይ ሚኒስተሩ እንዳዩት ሁሉ የሽጋ ብቻ ያየው ምንድን ነው ያየው? ቤተሰብ ውስጥ ያለ አንድ ቆሻሻ አይተናል። የቤተሰብ ኮሪደር ልማት እያለማን ነው ማለት ይቻላል። እና ያን ያየነው ቆሻሻ ቢጸዳ ሀገር ምን አይነት መልክ እንዳላት አይተናል። አህጉር ምን አይነት መልክ እንዳላት አይተናል። ትውልድ ምን አይነት መልክ እንዳላት አይተናል። እና ስለዚህ ለጠቅላይ ሚኒስቴሩ ኢትዮጵያ ነገ ጥሩ እንድትሆን ለሚያስቡ ቀና አሳቢ ኢትዮጵያኖችም በሀገር ውስጥ ላሉ፣ ከሀገር ውጭ ላሉ የማስተላለፉ የመጨረሻ መልእክት እኛ የሽጋ ብቻዎች ነን። የቤተሰብን ቆሻሻ ታይቶናል። ያን ቆሻሻ ብናጸዳው ምን አይነት የቤተሰብና የሀገርነት መልክ እንደሚፈጠር ገብቶናል። አሁን ሳይሆን ከ15 ዓመታት በፊት የኮሪደር ልማቱን ጀምረናል። ነገ የኢትዮጵያን የቤተሰብ መልክ እንድናሳያችሁ ሁላችሁም አብራችሁ እንድትቆሙ ጥሪያችን እናስተላልፋለን። አብረውን ስለነበሩ ተመልካቾቻችን በሙሉ ምስጋና ከልብና ላቅ ያለ ነው። በሌላ ፕሮግራም እንገናኛለን። የሁልጊዜ ምርጫችን ወቤስ ያሜንት ብሮድካስት ሰርቪስ እናመሰግናለን። ተመልካቾቻችን፣ በቀጣይ ሳምንት እንገናኛለን። ሰላሙን ሁሉ እንመኝላቸዋለን። መልካም ቆይታ።